ኦቨር ትዌንቲ ሪኩዌስት መቶልኝ፣ አንተን ብቻ ጋር ነው የመጣሁት። እሱን አልወስደኝም። ነግሬሽ ነው፣ ሂጂ ሌላ ቦታ። ሰላም እንዲወርድ ነው ፕሊዝ እሱም እየጠበቀች ነበረ። ይሄ ሁሉ ህዝብ ቁጭ ብለን፣ እኔም እንቅልፍ ሳልተኛ ሌሊቱን፣ እኔም ሳይተኛ ቁጭ ብለን ሰላም እንዲወርድ ነው።

ዮኒ እስካሁን ድረስ እሷን እራሱ ዴይዚን እራሱ በጣም እንትን እያላት ነበረ። እናትሽ ማክበር አለበት ልጁ ለአንቺ፣ ኢዝ ጋር ዩር ባክ በጣም ብዙ ሲያወራልሽ ነበር። እና አሁን መንታሽ ፕሊስ፣ እንደ ሚስ አንደርስታንድም ሊሆን ይችላል። ኢዝ ጋር ዩር ባክ። አሁን እሱ የሚፈልገው እኔም የምፈልገው ሁላችንም ሰላም እንዲመጣ ነው። አት ኤንድ ኦፍ ተ ዴይ ዩ አር ነው እናትና ልጆች፣ እናትና ልጅ ናቸው። ስለዚህ ጄንዋይን የሆነ ነገር ነው ይዘን የመጣ ነው። ሰላም እንዲወርድ ነው። እዚህ ጋር ያንችን ጎራ ይዘው የእሷን እንትን ብለው ከዘርም ጋር ሊያገናኙት የሚፈልጉ ብዙ ሰዎች አሉ። ስለዚህ ኤንድ ኦፍ ደ ዴይ ዩ ጋይስ አር ፋሚሊ ሌትስ ፊክስ አስ አይ ኖው እና በጥሩ መንፈስ ነው እና ሽ እዚጋ ጥሩ ነገር ይዞር የመጣው ስለዚህ ነው። እኛም ደግሞ ያንን ነው የምንፈልገው። እሺ። ፕሮብለም ግን ይሄ እኮ የኔና የእሷ ፋሚሊ ነው። ብዙ ነገር ቤታችን ነው። ገና ከመጀመሪያ አፋፋት ነ ምንድን ነው ያለችው? መኖር ትፈልጋለች በራሷ ላይፍ የራሷን ህይወት መኖር ትፈልጋለች። ስለዚህ አሁን አፓርትመንት ልትከራይ ስትል አንቺ ምንድን ነው ያደረግሽው? ለዛ ሴትዮ ደውለሽ ናያርሻል ል ስችግዬ አስሻለሁ ብለሽ ብለሽ አደለ፣ አላልኳትም። አይ ሀቭ አ ቮይስ ሜል ዳስ ላይ ቢካዝ ደ ሌዲ ህርሰው ደውላ ዴዚን እኔ አይ ዶንት ሰብ ሰብ ሊስ ነቻሉ ሰብ ሊስ ማድረግ አልችልም። ግን ስራው ክፍት ነው፣ ቮይስ ሜል አለኝ ክፍት ነው። ስራውን ትስራ ስትል ከዚህ ዋን አወር ማን ነው እየነዳት የሚሄደው? ኤቭሪ ዴ ዌር ባልቲሞር፣ ከባልቲሞር ዲሲ ማን ነው የሚመላለሰው? ለዛ አይነት ስራ ደግሞ እዚህ ቅርባችን ክሎስ አለ ብለን ነው የተሰረዘው። አሁንም ቢሆን ሌላው ያላትም እኛ ሁን ለገኝንላት ኖርማል ፋሚሊ ኢሹ ነው። ወትስ ቢግ ዲል ቢግ ዲል ወይም አቅስ አንቺ በጥሩ ዴዚን እያየሻት እንዳልሆነ በጥሩ እንዳልሆነ። ኦ ማይ ጋድ። ኦኬ ዴዚ፣ አክስት አጎት ድፍረንሱን አታቅም። ዜማ የምትለዋን ዘመዴ ነች አክስቴ ልጅ ትላለች። ዜማን አይ ኔቨር ሲን ሄር። ዜማ ዱርዬ ስምታበላሻት ልጅ እንደሆነች ነው የማውቀው። ኦንላይን ሜላትን አይ ዶንት ኖ ሄር ሺ ኢዝ መስጠፕ የሚያደረጉት

ገና ተገላገልን ከእሱ ስንል መልስ አስገናኝ አስታርቀሀቸዋል። ልጁ እንደማያፈቅዳት እንደ ዱርዬ እንደሆነ እያወቅህ አስታርቀሀቸው፣ ዳትስ ናት ራይት። አድንሰብ አድነክሰብ አፕሪሺየት ዳት ታይም በጣም አዝኝብህ ነበር ግን ኢትስ ኦኬ። አንተ ስሚዲያ ላይፍ ነው ቴምፖራሪ ነው ብለህ ይሆናል ግን ልጁ ዴዚን አላፈቅራትም፣ ላፈቅራትም አልችልም በህይወት ብሎ ዩቱብ ላይ ሰቅሎታል። ይፈልግ ይሄ እንትን ላይ ፖስት አድርገዋል ዛሬ ህዝብ እንዲሰማው። ማንኛው እናት ነው እያም ሲንግል ማም መሆኑ ያሳደጋትን ልጅ ለእንደዚህ አይነት ሰው ሂጂ፣ ጉርላክ ብለው የሚሄደው ብላል። ሰማኛ ወንድ ስትሆን ወንድ በሆነ ብትወጋ እንደዛ። አንተ ግን ትፈልገዋለህ፣ አንተ ይሄን ፈልግ ነበረ እንደውም የሆነ አይ ቲንክ፣ እሱ ነው ያበረታታት። እንደዚህ አድርጊና ሚዲያ ላይ ውጪ ያላት እሱ ነው ብዬ አስባለሁ። ብሮ አይ ነው በነገራችን ላይ ነው ነው ሚዲያ ላይ ተናገሪ። ከዛ በኋላ ነገር ይመጣል እና ከጃኒ የሆነ ዴት ጌም ነገር ቆይ ነገር ሁለተኛ ነገር ልንገርህ፣ ይሄ ጌም አዲስ ለኔ ጌም አይደለም። አንድ ጌም ቤት ሌላ ጌም ይመጣል። ከሁለት ወር ከሶስት ወር በኋላ ማድረግ ይችላል። ስለ ጌም ማስቢያ ጌም ማድረግ ለተቸገረ እረዳበት። ማንም ያውቃል። አንተ ስለማጣቀኝ ልታወራ ብዙ ትችላለህ። አያፈቅርም ሰው አያፈቅራትም ሊባል አይችልም። በማንም ሰው ገብተህ እንደዚህ ልትችልም ባለፈው የነበረችው እሷን ተፈቅራት ነበር ማንም ባለፈው። አሁን ዮኒ ጠይቀው፣ እኔን አንግባባት መሰለኝ። ጠይቀው ዮኒ ቃል በቃል ብሎ የተናገረ ሌባ ዛሬ መጣ። ልጅቱ እንደማይፈልጋስታ ወደዋለች። ከበፊትም ተወደው ነበር፣ አሁንም ትወደዋለች። ልጅቷ የመጀመሪያ ፎን ነው። አፈር ቅድሜ ነው የምትገባው። እናቷን ዲስሪስፔክት ያደረገ እናቷን ያዋረደ እናቷን ብዙ ነገር ያለ ሰው ሆኖ ፍቅር ውስጥ ሆኖ ዘር ገቡ። በቃ ስለተፈለገ ልጅቷ ተሽላ ስለተገኘች ደዝ የተሻለ የጸዳ ፋሚሊ ስላላት። ልድገመው የአማራ የጸዳ ፋሚሊ ስላላት ጥቅም ፍለጋ ባረም ላይ ምንም የለውም እሱ። ልትበይ ነበር ልትበይ ነበር ዴዚ። አሰንቴ የሌለው መናጢ ነው። እሷ ግን አላት፣ ሺ ጋት ዘ ማኒ። የጸዳ ቤተሰብ አላት። በስርዓት ያደገች ልጅ ናት። ጨዋ ልጅ ናት። ዩ ሲ ዘ ዲፈረንስ። የናንተ ቢሆን አሳልፋችሁ አትሰጡ። ምድር ላይ አታስመስሉ። አዎ ዴዚ ጨዋ ናት አታስመስሉ በዘር ከሄዳችሁ ጠግ ድረስ መጣል መብቷ ነው። ማግባት ከፈለገች ማከፈለገች እናቲቱም በዚህ ልክ ልትከለክል አትችልም። ይሄ ሁሉ ቁማርኛ ላይ ቁማር ለመስራት ነው። ሁሌ ተታላዮች እንኳን አንሆንም። እኛ አዲስ ብሄርተኛ ስለሆነ እውነቱን እነግርሻለሁ፣ እውነቱን እነግርሃለሁ። ና በፖለቲካው ላይ በፖለቲካው እንፋጫለን። አለቀ። ከዚህ ውጭኛ አያገባን። ጨርሻለሁ። መልካም ጊዜ ይሁንላችሁ። ማንም አማራ ሄደሽ እንዳታሽቃብጭ፣ ማንም ሂደት ታብ እንዳታደርግ። የነሱንም ጉዳይ ሰማለሁ ብላችሁ እዛ እንዳትሄዱ። ልጁ ሰብስክራይብ ምናምን ነው ዩቲዩብ ላይ ከለቀቀው ሰብስክራይብ እንዳታደርጉ። አንሱ ሰብስክራይብ። የማንም እኛ መፈመሻ አይደለም። ቻው።